ሁሉ ነገሯ ታሪክ የሆነላት ከተማ ናት። የግለሰቦች መኖሪያ ቤት፣ የግቢ አጥር፣ የእምነት ስፍራዎች ገጽታ ትናንቷን የሚተርኩ ናቸው። አንደበታዊውን ቋንቋ ሳያወጡ ዐይንና ጆሮን ሰጥቶ ለሚያተኩራቸው እንግዳ ሹክ የሚሉት ነገር እንዳለ ያሳብቃሉ። ጥንት ከሀገራቸው የተሰደዱ እስራኤላውያን የከተሙባት ቤተ መንግሥታቸውን ለመገንባት ቦታ ሲቀያይሩ የቆዩ የአስራ ስድስተኛው ክፍለ ዘመን ነገሥታት ጸንተው የተቀመጡባት ዕድሜ ጠገብ ግን የማታረጅ ከተማ ናት። አረጀች እያሉ ሰዎቹ ሲያሙሽ ሙሽራነች ጎንደር ይሰፋል ልብስሽ እየተባለ የተቀነቀንላት የጎንደር ከተማ። አዎ፣ ጎንደር በታሪኳ የማያረጅ ውበትን የተጎናጸፈች አዛውንት ከተማ ናት። አሁን ላይ ደግሞ በውስጧ የያዘቻቸው ቤተ መንግሥቶች ዕድሳት የበለጠ እንድታጌጥ እንድትዋብ አድርጓታል። ፋሲል አልታደሰም። ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ ሰላሳ ዓመት በፊት ጀምሮ አውቀዋለሁ ይህንን ቦታ ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ጎንደር የኢትዮጵያ ዋና ከተማ ከመሆኗ በፊት የሀገራችን ሰሜን ምዕራባዊ የንግድ ማዕከል ሆና አገልግላለች። የአክሱም ዘመነ መንግሥትን ተክቶ የዛጉ ሥራውን መንግሥት ተከሰተ። ከዛጉ ቀጥሎ በስፋት የሚወሳው የኢትዮጵያ አስተዳደራዊ ሥርዓት ታሪክ አቅጣጫው ወደ ጎንደር ዞረ። አስሰግር ተስፋዬ የአጼ ፋሲለደስ ጥንታዊ ቤተ መንግሥት አስጎብኝና ስለ ጎንደር ታሪክ የሚያትት መጽሐፍ ደራሲ ነው። ጎንደር በቅድመ ፋሲለደስ ምን እንደነበረች ይህን መረጃ ያካፍለናል። በነዚያ ሰዓት ይህ አካባቢ የንግድ ማዕከል በመሆኑ ያገለግል ነበረ። ምስራቃውያንና ምዕራባውያን የሚገናኙበት እምብርት እንደማለት ነው። የአፍሪካ ህዝቦች የዞን ጥርስ፣ ቡና፣ ቆዳ፣ እጣን የመሳሰሉትን በወደ ጎንደር ይመጣሉ። ምስራቃውያን ከህንድ ከቻይና ይመጣሉ ምዕራባውያን ደግሞ በሰሜን በኩል ከአርመኒያ፣ ከግሪክ፣ ከቬነስ በግብጽ በኩል ይመጣሉ። ማለት እነዚህ ተገናኝተው የሚመሰረቱት ከተማ ነበር ማለት ነው። አገራችን የኢትዮጵያ ሕዝቦች ደግሞ ከደቡብ የሚነሳው የንግድ መስመር በኢናሪያ በኩል አልፎ ወደ ጎንደር የወርቅና የብር ይዞ ይመጣል፣ ኤክስፖርት የሚደረጉት። ስለዚህ ምስራቃውያንና ምዕራባውያን ዓለም አቀፍ ሲሆን ሰሜንና ደቡቡ ደግሞ ሀገር አቀፍ የሚገናኝ ይሆናል ማለት ነው። ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ከአጼ ልብነ ድንግል እስከ አጼ ቴዎድሮስ በሚለው መጽሐፋቸው ጎንደር በአጼ አምደጽዮን ዜና መዋዕል ላይ ተጠቅሳለች ይሉናል። አጼ አምደጽዮን ደግሞ ከ1307 እስከ 1337 ዓ ም በነበረው ዘመነ መንግሥት ኢትዮጵያን ያስተዳደሩ ንጉሥ ናቸው። ይህ ዘመን ጎንደር ዋና ከተማ ከሆነችበት ዓመተ ምረት ጋር ሲነጻጸር ከ300 ዓመታት በላይ ይበልጣል። የአዲስ አድማስ ጋዜጣ የታሪክ ተመራማሪ የሆኑትን ሲሳይ ሳሃሌን ዋቢ አድርጎ የጎንደርን ቅድመ ፋሲለ ደስ ገጽታ በዚህ መረጃ አመሳክሮ እናገኘዋለን። ጎንደርን የመናገሻ ከተማ ከማድረጋቸው በፊት እንደ አፈ ታሪክ አሁን ቤተ መንግሥቱ ያለበት ቦታ ላይ ውሃ ነበር ይባላል። ውሃውን አድርቀው ቤተ መንግሥታቸውን ሠሩ። አንዳንድ ታሪክ ደግሞ ቦታው የባለ አባቶች የእርሻ ቦታ ነበር ይላሉ። ሌሎች አፈታሪኮች አጼ ፋሲል አደን ወጥተው አንዳንዶች ጎሽ ይላሉ፣ ሌላኛው አንበሳ ይላል እያባረሩ መጥተው እዚህ ቦታ ሲደርሱ ተሰወረባቸው። ባህታዊ ተገልጦ ቤተ መንግሥትን የምትሠራበት ቦታ ይሄ ነው ብሎ ነገራቸው። ከዚያ በፊት መልአኩ ራጉኤል ጎ የሚባል ቦታ ላይ ትነግሳለህ ብሎ በራእይ ነግራቸው እንደነበርም ይነገራል። ጎ ሲላቸው ቦታውን ፍለጋ ጎዛራ፣ ጎጃም፣ ጎርጎራ ሄደው መጨረሻ ጎንደር ጸንቶላቸው ነው የሚባለው። ነገር ግን በዚህ አካባቢ አድባራት በፊትም መኖራቸውን ስናይ ሰዎች ይኖሩበት እንደነበረ ያመለክተናል። እስካሁን ከተገለጸው ቅድመ ታሪኳ በላይ ዝናዋ ደምቆ የወጣው በ1628 ዓ ምት አፄ ፋሲለደስ መናገሻ ካደረጓት በኋላ ነው። ከጎንደር በፊት የአባታቸው የአፄ ሱሲኖስ መቀመጫ ጎርጎራ ነበረች። እንዲያውም እኒ ንጉሥ ከመሞታቸው በፊት ማለትም በ1623 ዓ ም ሥልጣናቸውን ለልጃቸው ፋሲለደስ ያወረሱት በዚሁ ስፍራ ነው ተብሎ ይተረካል። ከጎርጎራ ከተማ በጥቂት ርቀት የአፄ ሱሲኒዮስ ቤተ መንግሥት ፍርስራሽ አሁንም ድረስ ሕያው ምስክር ሆኖ ይገኛል። በ1628 ዓ ም ከጎርጎራ ለቆ ወደ ጎንደር የመጣው የአፄ ፋሲል ቤተ መንግሥት ያረፈበት ስፍራ ከባሕር ጠለል በላይ 2200 ሜትር ከፍ ይላል። አሰግር ተስፋዬ ጎንደር አጼ ፋሲል ደስ መናገሻ ካደረጓት በኋላ 18 ነገሥታት ተፈራርቀውባታል ይለናል። ከአፄ ፋሲል ግቢ እንጀምራለን። የጎንደርን ታሪክ ባጭሩ እያወጋን ወደ ቤተ መንግስቱ እንገባለን ማለት ነው። የጎንደር ታሪክ ከስሟ ይጀምራለኝ። በአማርኛ በጎን ደር፣ እሱም በጎን ደር በማለት መልካም ለማድረግ ለማስተዳደር ከተነገረ የአማርኛ ዘዬ የመጣ ነው። ሁለቱን ቃላት ወደ አንድ ሀረግ በማምጣት ማለት ነው። ነገር ግን አማርኛ በደንብ ከመዳበሩ በፊት ጎንደር ነበረች። ጥንታዊ ነች የሚሉት ተናጋሪዎች ደግሞ ጎንደር የሚለውን ቃል ጉንደ ሀገር ከሚል የግ የግዕዝ ቃል ያመጡትና የአገር ግንድ የአገር መሰረት፣ የማይናወጥ ሕዝብ ማደሪያ ወይም ማረፊያ በማለት ይገልጹታል ማለት ነው። ከ13ኛው ክፍለ ዘመን ጀምሮ እስከ 18 ተኛው መጨረሻ ድረስ የሀገራችን ዋና ከተማ ሆና ከ300 ዓመታት አካባቢ አገልግላለች። በነዛ 350 ዓመታት ደግሞ 18 ያክል የኢትዮጵያ ነገስታት በዚህ ቤተ መንግስት ግቢ ሁነው አገራቸውን አስተዳድረዋል። ከአፄ ፋሲለደስ ጀምሮ አልጋወራሾቻቸው እየተቀባበሉ ቤተ መንግሥታቸውን ያነጹበት ቦታ ሰባ ሺህ ካሬ ይሰፋል። በዙሪያው በዘመኑ ነዋሪዎችና ባለሟሎች እንደ ደረጃቸው ይገቡባቸው የነበሩ ዐሥራ ሁለት በሮችን ይዟል። ራስ በር የራሶች መግቢያ ነበር። ጃንተከል በር የንጉሡ መግቢያና መውጫ ነው። የግምጃ ቤት አስተባባሪዎች በግምጃ በር በኩል ይስተናገዳሉ። በቀጭን አሸዋ በር የግንባታ እቃዎች ይገባሉ። እርግብ በር የደናገላንና የመነኮሳት ነበር። እምቢልታ ተጫዋቾች ብቻ የሚገቡበት ደግሞ እምቢልታ በር ይባላል። በሐዘን ጊዜ የለቀስተኞች መግቢያ መውጫ ተዝካሮ በር፣ የፈረሶችና የፈረሰኞች አዛዥ ባልደራስ በር ተብለው ይጠራሉ። የንጉሡ ገመና ጠባቂዎችና ባለጉዳዮች የቅርብ ሰዎች በኳሊ በር ይገቡ ነበር። የአጼ ፋሲለደስ ቤተ መንግስት ፊት ለፊት የምናየው 32 ሜትር እርዝመት ሲኖረው 25 በ25 የጎን ስፋትና ባለ አራት ፎቅ ሕንፃ ሲሆን የተለያዩ አገልግሎቶችን መያዝ የሚችል አንድ ግዙፍ ቤተ መንግስት ግቢ በመሆኑ ፍርስት አፍሪካን ካስል ወይም ደግሞ የመጀመሪያዎቹ ጥቁሮች በካስል ደረጃ መኖር የጀመሩበት ተብሎ ይጠራል። እንዲሁም ደግሞ አፍሪካን ካሜሎ ተብላ እንድትጠራ የአፍሪካ መናገሻ ተብላ እንድትጠራ ያስቻለው ቤተ መንግስት አሁን ፊት ለፊት የምንመለከተው ነው። ባንዲራው ከላይ የምትመለከቱት የቅኝት ማማ ነው። ንጉስ አገር ሰላም ዋል ማደሩ ለማየት በተራራ ላይ ያሉ ሰዎች ስ ወይም ደግሞ ሰት ያነዱለታል። እነዛ እንጭሶች እያዩ ችግር ተፈጥሯል ወደ ጎንደር በማለት ወደ ጎንደር መጣው ሶልቭ ቢያደርጉበት የነበረው ማማ ነው ከጣና ድረስ እስከ ወገራ ጭልጋ ተራሮች ድረስ ያሳያል። የእንቁላል ቅርጽ ያላቸው ግንቦች አሉ። እነዚህ ጸሎት ቤት ሆነው ነው የሚያገለግሉት። ስለዚህ ንጉሱ አርባ አራት አድባራት ባላት ጎንደር እንዲሁም ደግሞ በዛ ሰዓት 128 ሰማይ ጠቀስ ፎቆች ነበሯት ይባላል። ስለዚህ ወደ እያንዳንዱም ባላባት ወደ እያንዳንዱም ደብር ሁልጊዜ መሄዳያቸ ስለዚህ በየመስኮቱ የወጡ ሰላም ለኪሉበት የነበረ ቦታ ነው ማለት ነው። የአጼ ፋሲለደስ ቤተ መንግስት ፊትለፊት እንደምንመለከት ሁለተኛ ፎቅ ላይ ማተብና ና ንቅሳት አለው። ይህ ማተብ የፍሎር መለያ የፎቆች መለያ ሆኖ ያገለግላል። ከላይ ግን ንቅሳቶቹ የቀስት ማስወንጨፊያ መከላከያ አቅም እንደነበራቸውም የሚያሳይ የአሰራር ስልትን ተከትሎ የተሰራ ነው ማለት ነው። ከታች የምትመለከቱት የራሳቸው ሳውና አባዛላቸው አጼ ፋሲለደስ ያሰሩት ማለት ነው። ከስር የምትመለከቷቸው ፍርስራሾች የወይን መጣያ ነበሩ። እዛኛው ጋር ደግሞ የምትመለከቱት ትንንሽ መስከቶች የተሰሩለትኝ ክፍል ዕቃ ማስቀመጫ ሆኖ ያገለግላል። አጼ ፋሲል ቤተ መንግሥታቸውን ሲያስገነቡ ከመኖሪያነት ውጪ ተጨማሪ አገልግሎት የሚሰጡ ክፍሎችን አሰርተዋል። ከነዚህም መካከል በየፎቆቹ በረንዳ ላይ ያሉት ማማዎች ተጠቃሽ ናቸው። የመጨረሻው ፎቅ በረንዳ የአክሊል ቅርጽ ያለው ሲሆን፣ የአጼው አዋጅ መንገሪያ ነበር። የታችኛውን ፎቅ በረንዳ በአዋጅ ወቅት አፈቀላጤዎች ይቀመጡበታል የንጉሡን አዋጅ ሰምተው ለሕዝቡ ለሚያስተጋቡ የዳኞች መጣኝ ጸሐፌ ትዕዛዝና ባላባቶች ይሰየሙበታል። እዚህ የምትመለከተው የውሃ ማጠራቀሚያ ሁኖ የሚያገለግል ታንከር ወይም ደግሞ የውሃ ማጠራቀሚያ የነበረው ሪዘርቫየር ነው ማለት ነው። ስለዚህ ውሃውን በቀላሉ ካናሎቹ ውሃ ያወርዳሉ ውስጥ ለውስጥ መምጫ ቦ ያለው፣ ስለዚህ በዚህ በኩል ይገቡና ውሃው ይጠራቀማል። አሁን አጼ ፋሲለደስ ድልድዮችን በመስራት የኢትዮጵያን ሕዝብ በመንገድ አስጀምረዋል። እዚህ በአባይ ላይ የምትመለከቱት ደብረ ሊባኖስ ሸዋ ላይ የምትመለከቱ ተኝ በተከዜና በመገጭ ወንዞች ላይ የምትመለከቷቸው የድሮ ድልድዮች በአጼ ፋሲለደስ የተሰሩና ሕዝቡን ከማክበር ካለማጉላላት የተነሳ ነው። እዚህ ታች የምንመለ የምንመለከታቸው ደግሞ የስዕል ቤት ተብላ ትጠራለች። አንድም የጸሎት ቤት እንደማለት ነው። ሁለተኛ የአፄ ፋሲለደስ ዘመን የስዕል ጥበብ ያደገበት ነበረ። ይህ ማለት የኢትዮጵያ የስዕል ተመራማሪዎች የጎንደር የመጀመሪያው የስዕል ጥበብ፣ የጎንደር ሁለተኛው እያሉ ነው ስዕላትን የሚያብራሩት እና የመጀመሪያው ስዕል ጥበብ ለሀገሪቱ የሚሰራው እነዚህ ስዕል አድኖ የምንላቸው የመጽሐፍ ላይ ስዕሎች ይሰሩ የነበሩት እዚህ ክፍል ነበር ማለት ነው። ስለዚህ ፊትለፊት የምንመለከተው የአፄ ፋሲለደስን የመሰለ ታወር ያለው ሕንጻ የአጼ ፋሲለደስ ቤተ መዛግብት ብለን እንጠራዋለን ማለት ነው አጼ ፋሲለደስ በ ሥልሳ አራት ዓመታቸው ሲሞቱ ሥልጣናቸውን የተረከበው የመጀመሪያ ልጃቸው ዮሐንስ ነው የንግሥና ስማቸውን አላፍ ሰገድ አሰኝተው የአባታቸውን አልጋ ወርሰዋል ከንግሥና ስማቸው አላፍ ሰገድ ወይም ቀዳማዊ ዮሐንስ ውጪ ሕዝቡ ሁሉ ጻድቁ ዮሐንስ እያለ ይጠራቸው እንደ ነበር ይነገራል። እኚህ ንጉሥ በአባታቸው ግቢ ውስጥ የራሳቸውን ቤተ መንግሥት አሠርተዋል። ከዋናው የአጼ ፋሲል ግንብ በሰሜን አቅጣጫ ይገኛል። የፍቅር ግንብ የሚል ልዩ መጠሪያ ስያሜ አግኝቷል። ዮሐንስ ደግሞ ፊት ለፊት የምንመለከተውነን ሁለተኛዋን ቢጫዋን ቤተ መንግስት አሰርቷል። እዚህ የምንመለከታት የፍቅር ግንብ የጎንደር ጠልፍ የተወሰደባት ንቅሳት የተሄደባት ና ትባላል። ባለቤታቸው ከሌላ ሰው ጋር በፍቅር ወደቁ ይባላል። ንጉሱ ይህንንን በቀል ሳይፈጽሙ በጸሎት ተጉ ይባላል። በጸሎትም አሳሰርተውም ባለቤታቸውንና ያን ሰው ጋበዙት ይባላል። ይሄ ምን ያደረጉ ይባላል? በጸሎት ሊባረክ ሲል መጀመሪያ እውነቱን እንናገራሉ ይባላል። እውነቱን በሚናገሩበት ጊዜ ያነ የተጠበሰው አሳ ሕይወት ዘርቶ ወጣ። በዚህ ምክንያት የደጉ ዮሐንስ ደግነት ሲነሳ ዘሎ ገባ ባህር የተጠበሰ አሳ የተባለ የተነገረላቸው በታሪካችን የመጀመሪያው የእንስሳ ነጻነት የሰጡ ግብር ያልሰበሰቡ ሰሌን ሰርተው ለራሳቸው ለማደር የሞከሩ በመጨረሻም ስልጣናቸውንን ተቀዳሚ የገቡ ንጉሰ ነገስት ቀዳማዊ ዮሐንስ ይባላሉ። የአጼ ዮሐንስ አንደኛ ንግስና በ660 ዓመተ ምሕረት አከተመ። ከእርሳቸው በኋላ የነገሱት ልጃቸው አጼ ኢያሱ ወይም በስመ መንግሥታቸው አዲያም ሰግር ናቸው። ታሪካዊው የጎንደሩ ደብረ ብርሃን ስላሴ ቤተ ክርስቲያን በኒ ንጉሥ ዘመነ መንግሥት እንደታነጸ ይተረካል። ከዚህ ውጪ አጼ ኢያሱ ፍርድ አዋቂ እንደነበሩ ይነገርላቸዋል። ከ1628 ዓ.ም በኋላ ጎንደር ላይ እጅግ ያበበው የኪነ ሕንፃ ጥበብ ነው። አንዳንዶች የውጭ ሰዎች እጅ አለበት ቢሉም አሰራሩ በፊትም በአክሱም ዘመነ መንግሥት የነበረ እንደሆነ የታሪክ ተመራማሪው ሲሳይ ገልጸዋል። ይህም ህንዳያንና ፖርቹጋሎች ወደ ኢትዮጵያ ከመምጣታቸው በፊት ይተገበር ነበር። ከነ አጼ ፋሲል በፊት ከ1563 እስከ 1597 የነገሱት አጼ ሰርጸ ድንግል ከጎንደሩ የኪነ ሕንፃ ጥበብ ጋር የሚመሳሰል ቤተ መንግሥታቸውን እንፍራንዝ ጉዛራ ላይ አሰርተዋል። አሁን ላይ የጎንደር ከተማ ለዘመናት አቅፋ የያዘቻቸው የቤተ መንግሥት ሕንፃዎች ታሪካቸውን በጠበቀ መልኩ ታድሰዋል። ትናንት ከነበራቸው ወድቆ የመሰበር እጣ ፋንታ ነፃ ሆነዋል። በዚህም ውበታቸው እንደ ጨምረ የከተማው ነዋሪዎች ይናገራሉ። ደሴ መንገሻ ምባል እዚህ የጎንደር ከተማ ፎቶ አንሺዎች ማህበር የማህበሩ ሊቀመንበር ነኝ። ከአረንጓዴ ልማቱ አንጻር ከግንቡ በአዲስ ከማደስ አንጻር ፈራርሰው የነበሩት በአዲስ ድሮ በነበሩት ገጽታቸው እንዳለ ሆኖ ተቀይሮ አሁን ህዝቡ ሁለት ሶስት ፎቶ መነሳት የሚፈልገው ሀያና ሰላሳ ፎቶ እየተነሳልን በፍላጎትና በደስታ ይዞልን እየሄደ ነው ያለን ስሜ ሳለጌታ ይባላል የጎንደር አስጎብኝ ነኝ ይህ እንግዲህ ላለፉት ረጅም አመታቶች ያው በጣም ከፍተኛ የሆነ ጉዳት የደረሰበት ነው ማለት ነው ይህን እንግዲህ በአዲስ መልክ እያንዳንዱ ነገር ስኬቹ በሚያዘው ወይም ስዕላዊ ማስረጃ በሚያዘው መሰረት ፕሪዘርቭ እየተደረገ ያለው በቤተ መንግስቱ በመታደሱ እጅግ ተደርጎ የማይታወቅ ማለት ነው። በስራችን በጣም ቆንጆ ነው እንሰራለን። ለጋይዶች ለእኛም ሁሉም በጣም ገቢ አለን። ከምንም በላይ አሁን ቱሪስት ይገባል። የቱሪስት ቆይታው እንግዲህ የበለጠ እንዲረዝም ተደርጎ ነው ጥገናው የተከናወነ። ስለዚህ የበለጠ የሚመጣውን እንግዳ በደንብ ለማስተናገድ በተለያየ መልኩ ከእውቀት ጀምሮ ራሳችን አብዴት ከማድረግ ጀምሮ በደንብ እንግዶችን ለመቀበል ትሪት ለማድረግ ዝግጁ ነን ማለት። የአጼ ፋሲል ቤተ መንግሥትና በከተማዋ የሚገኙ ሌሎች ታሪካዊ ግንቦች መታደስ ጎንደር ከተማ መዳረሻዎቸውን ለሚያደርጉ እንግዶች ተጨማሪ ደስታ ይፈጥርላቸዋል።